ሊደረገ እኮ ይችላል አሁን እኔ ልጅቷ ሜንታል ኢሹ እንዳለባትም ከራሷ ቴክስቶች እኮ አይተናል ሽሱሳይድ አደለ ሰው ራሷን አጥፍታ ከሆነ ኮ እሱ ሪስፓንስብል ቢሆንም ግን ሽቾስት ውስጠይ ስለዚህ ዊዶ ነው ምን ሀብድ እንዳደረገን ኢንቨስቲጌሽኑን እስፔሻሊ ፎን ኮንቨርሴሽኖቻቸውን ማወቅ ፈልጋሉ ላስት የዛን ቀን ህይወት ያለፈ ቀን ከስራ ደውላ ጠርተው ተብሏል አይደለ ስለዚህ ምን ተባብሏል የዛን ቀን በስልክ ምን ተባብሏል የሚለውን ነገር መስማት ፈልጋለሁ አሁን የሆነ ታምር ተፈጥሮ አንዱ ዓለም ካላረገውስ አንዱ ዓለም ካላረገውስ ምን ይውጣቸዋል እናንተ ከሳሾቹ ይሄ ኤቪደንስ አለኝ ምናምን ምናምን የምትሉ አሁን ኦዲዮ አለኝ ሲል ነበረ ኪያን ጀምስ የሚባለው ልጅ እና የለ አውቃለሁ እግዚአብሔር ምስክሬን የለውም ካለ ግን አሰማል እንደ አሁን አንድ ቲክቶከር ይህን የመሰለ ትልቅ መረጃ እጅግ ላይ ኖሮ ኪያ ጄምስ ትልቅ መረጃ እጅግ ላይ ኖሮ አርፋ ትቀመጣል? ለዛውም አቴንሽን በጣም ይወድ ሰው ያስችለዋል ወይ? ቫሉ እኮ ቢሰጣት እኮ እንደ ሚስት አብረው እየኖረች እኮ አባቱ የብር ቀለበት ዘንባባ ቀለበት እራሱ እጅዋ ላይ አላስረላትም። እንኳን የብር ቀለበት የክር ቀለበት እጆቹ ራቁት ነበሩ ገብታቸዋል። ይሄ ደግሞ ቫሉ ይል በቃ ሞተች ብሎ ነው። ይ ታሳዝናለች። ግን አሁን ቀድም ጃሎሮሞ ፖስታው የእሷን ሪፖስቶች በጣም ሰፖርቲቭ ነበረች። ነራችሁን መስኪን እነ ቀነኒን በጣም ሰፖርቲቭ ነበረች። በጣም ሪፖስት አረጋለች የነሱን ቪዲዮዎች ምናምን። እና እትሳድ ራችሁ የእሷን ሞት አክኖሌጅ እንኳን አላረክም እና ታሳዝናለች። ወይ ጉድ! ብቻ ያሳዝናል። ሰው የራሱን ቫሊዩ አለማወቅ እንጂ በጣም ትልቅ ደረጃ መደርስ ልጅ ናት። በጣም ትልቅ ደረጃ መደርስ ልጅ ናት። አንዳንዴ ጀስት ጊቭ አፕ ሪሌሽንሽፕ ላይ ማድረግ በጣም የከብዳቸው ሰዎች አሉ። እና በመሀል ህይወት ይጠፋል። ያሳዝናል። የመገኞች ምን አድርግኩኝ? አሁን ደግሞ እነዚህ ግን አሁን የእነዚህ ኦሮሞን ባለጊዜ ለማስባል እዚህ ሶሻል ሚዲያ ላይ የሚሯራጡት እንትኖች ሰልፍሾች ናቸው። እናንተ ግን ስማ አቤት ሰው፣ በእውነት የሚወዳችሁ ሰዎችን እግዚአብሔር ይስጣችሁ። ሰው ኮ ገንዘብ ኮ ሰው ኮ ሀብት ነው። አሁን አላመናችሁም? ሬሳ ሳጥን የሚከቱበት ሚኒሊክ ሆስፒታል አተው ምናምን ማን ነው የሚገዛው ምናምን ተብሎ ማለት ነው። በጣም ተቸግረው ነበር ሚኒሊክ ሆስፒታል ሬሳ ሳጥን የሚገዛላት አታ። አሁን ገባችሁ አደለ? ውሸት ነው ምናምን ምትሉት የነበራችሁ ኦሮሞዎች፣ አሁን ገባችሁ። ለቀነኒ ሬሳ ሳጥን የሚገዛ ጠፍቶ ያያችሁትን ተገዛ። በጣም ያሳዝናል። ታሳዝናለች። ሞተሽ ሬሳ ሳጥን የሚገዛልሽ ጓደኛ ስጠጭ፣ ግን ሶሻል ሚዲያ ላይ ልብሳቸውን ለብሰው የሚያሳዩን ነገር ሀው ላይፍ እስ ሶ ጉድ ቢሩፉ እንደሚዋደዱ ነው። ተቃቅፎ ነው ፎቶ ፖዝ የሚያደርጉት። ይጨፍራሉ፣ ምንም እንዳልተፈጠረ ልክ ሞተች ተባለ በሁለተኛው ቀን። እነዚህ አይነቶቹ ደግሞ ከዳያስፖራ ኮሚኒቲ ስፖርት የሚፈልጉ አሉ አንዳንዶቹ፣ እና ሰውን ምን ያህል ቫሊዩ እንደሚያደርጉት ተምሬያለሁ በነገራችሁ ላይ ምን ያህል ሰውን ቫሉ እንዲያደርጉ። አንቺ ተነስተሽ በተኛሽበት ብትቀሪ፣ ተሰና ዘርዳይ ፎርደ ዶን ኬር ቀጥላል። ህልሟ የአንዱ አለም ሚስት መሆን ነው። ህልሟማ ቢኖራት እንደ የተቀጠቀጠች አብራት ኖር እንደምታወሩት ምንድን ነው ህልሟ? ነገሩኝ እስኪ። የአንዱ አለም ሚስት መሆን ነው። በአንዱ አለም መከበር ነው። ቀለበት አድርጎላት በሰርግ ምናምን ቢያገባት ነው ህልሟ ኤቭሪቲንግ ግን የተወቹ በእሱ ለመወደድ አደል እንዴ? መማር ፖስትድ አባውት ቀነኒ ይሄ ማለት ቢተር ትሩዙ ነው አደል እንዴ? መረር ሊል ይችላል ስታስቡት፣ የቀነኔን ነብስ ያራከሽ አራከስኩ። ቬሮኒካ ደግሞ ኦል አባውት ሄር ቬሮኒካ በእናታችሁ ቬሮኒካን ስታዩት ጎ ጊቨር አቴንሽን ተስሞ ያላደገ ባለፈው ነገርያቸዋለሁ። አደለ ሁሉም ሰው እንዲሰማት የምትፈልገው ነው ቬሮኒካ የምትባል ምን ነው፣ አግኝቼሽ በወራዎሽ ይሄን ካልሽ በኋላ ምንድን ነው መሆን የለበትም። ማንሽ ቬሮኒካ የምትባዩ ሁሉን ነገር በቃ መወደድ፣ ጥሩ ሴት መባል፣ መወደድ ሺው ላይ በቃ ታንጋጋዋለች። በቃ ጥሩ ሰው ለመባል ባይ ዘ ወይ ውሸታም ነው እንደዚህ የሚያደርገው ሪሌተብል መሆንሽን ድካምሽንም ማየት አለብን። ቀን ተሽባት ነው ይሄ ቀናት እኮ ፈረደበት። በጣም ብዙ የሚቀና ሴቶች አሉ፣ የሚቀናባቸው ሴቶች አሉ። በፌለምኒካም ለምን አይኔ የቀለው ፋንክሽናል አልኮሊክ ነኝ፣ እና በኮፊ ካፕ መጠጥ አደርጋለሁ፣ ጃኒ ዋከር ጠጣለሁ። ዛሬ እነ ዲቦራ ቢያዊ ጉዴ ነው። ያ ባል የለኝም፣ አይዎሽ ባሳየክ እኔ ባል የለኝም። ፈጣሪሽ ባልሽ ይሆናል የሚለውን ቃል ግን በልቤ ይዤዋለሁ። ፈጣሪ ጌታ ኢየሱስ ክርስቶስ ቤብ ቲንክ ሶ ማች ሌላ ሰው ግፊት እየሰጠኝ ነው። መጽሐፍ ቅዱሳዊ ነው። ፈጣሪሽ ባልሽ ይሆናል። አሜን። አሁንማ ባልጠላነ አሁን እኮ እግዚአብሔርን አሁን እኛን ሺ የሚያደርጉት ሰዎች ራሱ በእኛ ላይፍ እየቀኑ ነው። ስለነ ዲቦራ ከቤታዮ ጋር ሲራ ሄለንን ተነስተውባታል። ሄለን ወርቅዬ ጋ አደለ? ዲቦራ የምትባለው ልጅ ጥሩ ልጅ አይደለችም። እኔ ልንገራችሁ ሄለንም ያው ናት። ግን ሃይብሪድ ናት የዲቦራ ዲቦራ የምትባሏ በጣም ቆሻሻ ናት፣ በጣም ቆሻሻ ሴት ናት። ኮንሰርት ላይ በጣም አምሮበታል። እኔም ደስ ብሎኛል፣ አምሮበት ሳየው በጣም ደስ ብሎኛል። እና በጣም ቆሻሻ ሴት ናት። ያ ሄለን ገንዘብ አልጠፋባትም። ሄለን ቤታየው የለችበትም። ነፍጠኛ እኮ የቤታየው ቃል አቀባይ ናት፣ ቃል አቀባይ ናት። ስለዚህ ቤታየው ነገ ከነገ ወዲያ ቤታዮ ትሄድባታለች። አንድ ሳምንት ማክሲመም ሰጠው ሄለን ላይ የሄለን ቀናቶች ከዚህ በኋላ ቲክቶክ ላይ ሁለት ሳምንት ወደ ሶስት ሳምንት ነው ሰባት እጥፍ አጋንንት ነው የሚገባበት። ግን ሰው ነው። አሁን አጋንንት ሰው ነው እንጂ መንፈስ ምናም ሚባል የለም። ሰው ነው አጋንንት የሆነብኝ። ለኔ የተሰበሰበውን ገንዘብ ትመልስ። ዓይንሽ ለመሽጎጊያ ጥሩ ነው። ያ ጆርጅ አላይክ ጆርጅ እና ዲቦራ የምትባሉ አለች። ጥሩ ልጅ አይደለች። ምን ያሁን እንደዚህ ወጥቶ ምናም መናገር አልችልም ግን ልጅ አይደለች። ሄለን ሌባ ናት። ጉቺ ምን ሆነች? የሰረቀችውን ባልመለሰች ወይስ ያው ነው ኤን ዊክ ቲክቶክ ላይ ነው የገዛሁት። ግዙት። ጉቺ የሰረቀችውን ባልመለሰች ሩትዬ፣ ሰባት ጥፍ አጋንንት አለብኝ አይደት ተቻችሎ ግን በነገሮች ላይ ሰባት ጥንድ ጥፍጋል። አንዳንዴ አንዳንዴ ያለብሽ ሴጣን ከአንቺ ጋር ብዙ ነገር ያሳለፈ ሊሆን ይችላል። እኔ አሁን ያሉብኝ ሴጣኖች ብቻዬን ወልጄ ልጆቼን እያሳደግኩ ነው። ሩትዬ ላይክ አደጋ ደርሶብኝ ገብቶሻል። በብዙ ነገር ሳልፍ በሰው ሀገር፣ ማን ነበረኝ? ሴጣኖቼ ነበሩ አብሮኝ የነበሩት እና አረጉሻውን፣ እነሱ ሴጣኖች እውነቴን ነው። በብዙ ነገር ሳልፍ ስንከራተት በሰው አገር ከእኔ ጋር ስንከራተቱ የነበሩት እኔ ውስጥ ያሉት ሴጣኖች ናቸው። ያለ እነሱ ማናለኝ? እንዲህ ማን እንዳለ ታውቃላችሁ? እስኮርፒዮ አይ ላቭ እስኮርፒዮ። እና በጌታ በኢየሱስ ስም በይ እንዳት ነጊያቸው ምን አረጉሽ? እኔ ምን አረጉኝ ሴጣኖች? ምን አረጉኝ ሴጣኖች? ምንም አጠገቤ ሳይኖር አብሮኝ የነበሩ አጋንንቶቼ ምናምን ተደርጓል እና ሴጣን ውጣ ብሎ ማለት ነው። አንዱ ሲጸልል ሴጣንን እንዳልነቅ ጨለማ ቤት ውስጥ ሲያናግሩኝ የነበረው እነሱ ናቸው። ጨለማ ቢታስረ ማለት ነው። ሲያጫውቱኝ ሲያናግሩኝ የነበረው አጋንንቶቼ ናቸው። እንዳነገ መቼ እና ሰባት እጥፍ ይብሱ ይዋለዱ። ምን አገባሽ አንቺ አለ አለ ስኮፒ። አለ አም ታይርድ ያ ሎጣ ነው በቃ ጋሽ፣ ስንስቀናል ተጫውተናል፣ ወሬም የለም እና ዩዘር እኔ የምልህ ትምህርት ቤቱን ስታስመርቅ ሀገር ቤት መምጣት ምችል ከሆነ እጋበዛለሁ። ልምጣ። ገና ነው ኮሳቱ ግን አይኔ ቀልቶ አይ ቲንክ ዩጋስ አናት ኮንፈርታብል የኔ ሽመል ስካ እንዴት ነህ? እራቼ ጫት ቃመ። አቃቃሙ ግን ግራ ገብቶታል። ለምን ፍየል ወዲህ ዝምዝም ወዲህ ምናምን ነገር እንዲህ ይላል እዛ ቪዲዮ ላይ እና አይ ዶን ቲንክ ጫት ምናምን የሚቅም አይመስለኝም። የሚቅምም ደግሞ የቫሊውን ዝቅ አያደርገውም። እኔ ይሲቅም ነበር እዛ ቪዲዮ ላይ ጆርዬ ሲቅም ነበር ራቼ ሲቅም ነበር። ግን ቢቅም ምን ችግር አለው? ይሄ እኮ የኛ ባህል ነው የኛ ኦሮሞች ባህል ነው ጫት መቀም ጀልፊበ ክት ቀያየር ያለሽ ምን ችግር አለ? ፕሮፋይል ሮማንታጥ ወጭ ቃ ግን ይህ ፕሮፋይል ያደረጋችሁ ሰውዬ የሰውን አካውንት ሀክ እያደረገ ነው። ያ የሰውን አካውንት ሀክ አድርጎ ላይ ይገባበታል ይገባበታል ቀ